አሁን ለህይወታችሁ ላይ ምንም አይነት ነገር ልታሳኩ ካልቻላችሁና ካላችሁበት ቦታ ምንም ልትፏቀቁ ካልቻላችሁ እዚህ አራት ነገሮች ህይወታችሁ ላይ ስላሉ ብቻ ነው እና 99 ፐርሰንት ሰዎች የማይለወጡበት ምክንያቶች ስለሆኑ እነዚህ ምክንያቶች አሁኑኑ ከህይወታችሁ ካላስወጣችኋቸው መቼም ልትለወጡ አትችሉም እና እነዚህ ምክንያቶች ምንድን ነው? እኔንም በጣም በብዙ ነገር ህይወቴ ላይ ተጽዕኖ ፈጥሮ ነበር ወደኋላ እንቀር ማለት ነው። እነዚህ ምክንያቶች በጣም ብዙ ሰዎችም ያንን የሚፈልጉትን ስኬታማ ቦታ የማይደርሱበት ምክንያቶች ናቸው እና እነዚህ ምክንያቶች ቶሎ ብላችሁ በማስወጣት ህይወታችሁን አስተካክሏችሁ። የመጀመሪያው ነገር ምንድን ነው? መዘናጋት ነው። ማለትም በወዲያው የሚያስደስቱ ነገሮች ራሳችሁን ማደንዘዝ ማለት ነው። እነዚህ ነገሮች ምን ሊሆኑ ይችላሉ? ሶሻል ሚዲያዎች ሊሆኑ ይችላሉ። ራሳችሁን ማርካት ሊሆኑ ይችላሉ። ጌሞች ሊሆኑ ይችላሉ፣ ፊልሞች ሊሆኑ ይችላሉ። እነዚህ ነገሮች ላይ ጊዜያችሁን እያቃጠላችሁ የውሸት ደስታ እያገኛችሁ ከሆነና የውሸት የሆነ ሽልማት እያገኛችሁ ከሆነ እነዛ ነገሮች ላይ ስክሮል ባረጋችሁ ቁጥር፣ እነዛ ዌብሳይቶች ላይ ገብታችሁ ራሳችሁን ባረካችሁ ቁጥር፣ ጌም በተጫወታችሁ ቁጥርና ጌሙ ላይ ባደጋችሁ ቁጥር በጣም ወደኋላ እንድትቀሩ እያደረጋችሁ ነው። አሁን ላይ የተደሰታችሁ ሊመስላችሁ ይችላል፣ ግን ከትንሽ ጊዜ በኋላ እውነተኛ ዓለም ላይ ምንድን ነው ሲያረኩት፣ ምንድን ነው ራሴ ላይ የሰሮት ነገር አለ ወይ ብላችሁ ራሳችሁን ስትጠይቁት፣ ግን የምታዩት ነገር የሚሆነው ባዶ ነው። ለምን እናንተ ስታድጉ የነበረው እናንተ ጊዜያችሁ ስታሳልፉ የነበረው እናንተ ለማወቅ ስትሞክሩ የነበረው ፊልሞች ላይ የነበሩ ነገሮችን ጌሞች ላይ ለማድረግ ስትሞክሩ ነበር። ራሳችሁን እያረካችሁ ነበረ። ጊዜያችሁ የምታሳልፉ የነበረው በኋላ ላይ ይቆጫችኋል። ለዛ እነዚህ ምቾት የሚባሉ ነገሮች እና የሚያዘናጉ ወዲያው እያስደሰቷችሁ የሚያዘናጓችሁ ነገሮች ከሕይወታችሁ ቶሎ ብላችሁ ልታስወጡት ይገባል መለወጥ የምትፈልጉ ከሆነ ማለት ነው። ሁለተኛው ነገር ደግሞ ሕይወታችሁ ላይ ላይ እያስቀራችሁ ያለ ነገር መጥፎ ጓደኞች ነው። መጥፎ ሰዎች፣ መጥፎ ግንኙነት፣ እነዚህ ነገሮች ከምታስቡት በላይ ጤናችሁ ላይ ኢምፓክት አላቸው። ጭንቅላታችሁ ደስታ ላይ፣ ጭንቀታችሁ ላይ በጣም ብዙ ተጽዕኖ አላችሁ። ለራሳችሁ ያላችሁ አመለካከት ላይ ራሱ ብዙ ተጽዕኖ አለው። አሁን የሆነ ሰው አላማችሁን ስትነግሩት ሲያጣጥልባችሁ ወይ ደግሞ አሁን የሆነ ቢዝነስ ሊጀምር ነው ብላችሁ ነው ጓደኛ ስትነግሩት አረ በስማ ሱማ ሊሆን አይችልም እሱማ በጣም ብዙ ሰው እየሰራበት ያለ ነገር ነው ብሎ መጥፎ ነገር ሲነግራችሁ፣ እናንተም የሚያጣጥል ነገር ሲነግራችሁ፣ አንተም አትችልም ወይ የሆነ አይነት መጥፎ ነገር ሲነግራችሁ፣ በጣም በብዙ ነገር ከምታስቡት በላይ ህይወታችሁ ላይ እንዳታርጉ እንዳትለወጡ እና ወደኋላ እንዲጎትታችሁ እያደረጋችሁ ያለ ምክንያት ነው እና መጥፎ ሰዎች ፍቅረኛ ራሱ ሊሆን ይችላል። ፍቅረኛችሁ እንኳን መጥፎ ነገር የሚነግራችሁ ስለሆነ ስለ እናንተ እና እናንተ የሚያበረታታችሁ ከሆነ አላማችሁ ስትነግሩት የሚያጣጥላችሁ ከሆነ እነዚህ ነገሮች እንዳለ በጣም ለጭንቀታችሁ ተውት። አላማችሁን ተወትና ራሱ ለራሳችሁ ለውስጣችሁ ለራሳችሁ የሚኖራቸው አመለካከትና ለጭንቀታችሁ፣ ለድብርታችሁ በጣም ትልቅ ተጽዕኖ አሉ ከምታሳልፉት ጊዜ ከዛ ሰው ጋር ማለት ነው። እና በጣም ልትጠነቀቁ ይገባል። መጥፎ ሰዎች ካሉ ህይወታችሁ ላይ መጥፎ ነገር የሚነግሯቸው ሰዎች ካሉ አሁኑኑ ከህይወታችሁ አስወጧቸው። ጥሩ ሰዎችን ለማግኘት ራሳችሁ ላይ ሰርታችሁ ከነዛ ሰዎች ጋር ትክክለኛ ግንኙነት ልትመሰርቱ የዛለት ስኬታማ መሆን ትችላላችሁ። ሶስተኛው ነገር ደግሞ ብዙ ሰዎች ወደኋላ የሚቀሩበት ምክንያት ምንድን ነው? የሰዎችን ሀሳብ እና በሰዎች ምን ይባላሉ ብሎ ይፈራ የሆነ ነገር ለመጀመር ሲያስቡ አረ፣ ስማ እነዚህ ጓደኞች ቢስቁብኝስ ቤተሰቦች ምን ይሉኛል፣ ምናምን እያሉ በጣም ይጨነቃሉ። እናም ይፈራሉ። የሰዎች ሀሳብ እስረኛ ሆኖ ይቀራሉ። ሰው ምን ይለኛል የሚለው ፍራቻቸው ከመለወጥ ፍራቻቸው ስለሚበልጥ እዛው ይቀራሉ። ለዛ የሆነ አይነት አሁን የሆነ አይነት ሰው አለ ጭንቅላታችሁ ላይ ይመጣ ወይ ቲክቶክ ለመጀመር ስታስቡ፣ ወይ ስፖርት ለመጀመር ስታስቡ፣ ወይ ራሳችሁ ላይ ለመስራት ስታስቡ የሆነ ሰው ሊመጣባቸው ይችላል መጥፎ የሆነ አመለካከት የሚኖረው ወይ እንደዚህ ይለኛል ብላችሁ የምታስቡት ሰው አሁን ጭንቅላታችሁ ላይ ሊመጣ ይችላል። ግን አስቡትና በነዛ ሰዎች ምክንያት ያላችሁበት ቦታ ሆናችሁ ብትቀሩ ይሻላችኋል ወይስ የፈለጉትን ይበሉ ብላችሁ ያንን መጀመር የፈለጋችሁትን ነገር መሆን የፈለጋችሁትን ሰው ብትሆኑ ይሻላችኋል? ይህንን ጥያቄ ለራሳችሁ ጠይቁትና የሰዎች እስረኛ የሆናችሁ መቅረት ይሻላችኋል ወይስ መሆን የምትፈልጉትን ሰው ማሳደር የምትፈልጉትን ነገር ብታሳድዱ ይሻላችኋል? ይህን ነገር እንድታውቁ ትፈልጋሉ። በአንድ ሪሰርች እንደሚያሳየው ዘጠና ፐርሰንት የሚሆኑ የሚሞቱ ሰዎች የሚቆጫቸው አንድ ነገር ምንድነው? ሰው ምን ይለኛል ብለው መሆን የሚችሉትን ሰው መሆን የሚፈልጉትን ሰው አለመሆናቸውም። እናንተም ይሄ ነገር ቢቆጫችሁ ማስፈልጉ ከሆነ ይህንን አመለካከት ከሕይወታችሁ አስወጡት ቶሎ ብላችሁ ማለት ነው። አራተኛው ነገር ሕይወታችሁ ላይ ወደኋላ እንድትቀሩ እያደረጋችሁ ያለው ነገር ምንድነው? ፐርፌክሽኒዝምን ማሳደድ። ማለትም የሆን ነገር ለመጀመር ትክክለኛውን ጊዜ መጠበቅ፣ ትክክለኛውን እቃ መጠበቅ፣ ትክክለኛውን አቋም፣ ትክክለኛውን እውቀት ወይ የሆነ አይነት ፐርፌክት የሆነ ነገር መጠበቅ። ይሄ ነገር ምክንያት ነው ላለመጀመር፣ ምክንያት አድርጋችሁት ነው እንጂ ማንም እኮ ፐርፌክት፣ ሁሉም ነገር ተመቻችቶለት የሚጀምር ሰው የለም። ሁሉም ሰው እኮ ከትንሽ ነው የሚጀምሩ። ቪዲዮ ኳሊቲው አሪፍ ባይሆንም ቢሆንም ይለቀዋል። ስፖርት ቤት አሪፍ ሴሽን ሄዶ ቢሰራም ባይሰራ ሄዶ ይሰራ። እናንተ ፐርፌክት የሆነ ነገር የምታሳድዱ ከሆነ ሁሉም ነገር ፐርፌክት እንዲሆን የምትፈልጉ ከሆነ መቼም ልትለወጡ እንደማትችሉ እዚሁ ፊትለፊት ነግራችኋለሁ። እኔም በዚህ ምክንያት በጣም ለረጅም ጊዜ ቲክቶክ ጀምራሉ ብዬ በቃ ካሜራ እስኪገዛ እያልኩ፣ ወይ በቃ አሪፍ አቋም እስኪገነባ እያልኩ ወይም ማቆ ነገር እስኪጨምር እያልኩ በጣም ወደ ኋላ ቀርቼ ነበር። ይሄ አመለካከት በጣም ወደ ኋላ የሚያስቀራችሁ አመለካከት ነው። ፐርፌክት የሚባለው ነገር የለም። ሁሉም ነገር ከድግግሞሽ በኋላ የተስተካከለ ይመጣል። ፐርፌክሽኒዝም ሲጀመርም ልታገኙት የምችሉትም ነገር አይደለም። ከጊዜም በኋላ ማለት ነው እያሻሻላችሁ እያሻሻላችሁ ግን የተሻለ ሰው ትሆናላችሁ። ዛሬ የዛሬ ዓመት ዛሬ ካላችሁት ሰው የተሻለ ሰው መሆን ትችላላችሁ። በድግግሞሽ አንድ ነገር ከሰራችሁ ማለት ነው። ለዛ እነዚህን አራት ምክንያቶች ከህይወታችሁ አስወጥታችሁ ህይወታችሁን ማስተካከል ጀምሩ። እንደዚህ አይነት የተለያዩ ቪዲዮዎች ስለምሰራላችሁ ሰብስክራይብ ማድረግ ዳረሱ።